እድሊቀናው ቀን ወጣለት ምኞት ውጥኑ የሰመረለት በፍቅርህዜማ ኑሮ ተቃኝቶ ብርሃን ተሞላ የእንያልምማ አልፈራም ነገን እንዳምና ጎን ጎንያለህና ሰላም፣ ጤና ይስጥልን። ውድ የቻናሌ የቤተሰቦች እንደምን ቆያችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ የሶስቱ ነናት። ይህ ልጅ ለቤቴ አዲስ ነው፣ ተዋወቁት። የአብሳላት ያጎት ልጅ ነው። ቅዱስ ወሞኖ ስሙ ባርኬል ይባላል። እቺ ደግሞ የኔዋ ልጅ ናት፣ አላደገችም። ሁላችሁንም ሰላም ብያለሁ፣ እንደምን ቆያችሁን? ደህና ነን፣ እግዚአብሔር የተመሰገነ ይሁን። ካሜራ ልትነካብኝ ነው። ሰላም በይ፣ ሰላም በይ። አንዴ ሰላም በያቸው። ሰላም በይ፣ እያዩሽ ነው። ሰላም በይ እና ሁላችሁንም ሰላም ብያለሁ። እንደምን ቆያችሁ? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። ምን ላይ ነሽ ላላችሁኝ ሁላችሁ፣ ለምንድን ነው መጣፊው ለምንድነው፣ እንደው ኢቲቪሽን ቶሎ ቶሎ ማት ሰሪው ለምትሉኝ ሰራ አለሁኝ። ያው ዋይፋይ አላስተካከልኩኝም? የጠፋውበት ምክንያት እንግዲህ ድንገት አብሳላትን አመመብኝ ማለት ነው። እውነት ለመናገር አንዳንዴ ፈጣሪን እኔ ያሰብኩት ካልሆነ እኔ ያሰብኩት ካላደረክልኝ ብለን ብዙ ጊዜ ፈጣሪን እናማረራለን እና እኔም እንደዛ ነው የሆንኩት። ምናልባት ሳውዲ አረብ መግባት ለእኔ ያልተፈቀደልኝም ወይም የዛን ቀን ሰርቼ ስወጣ በቃ የዛን ቀን ነው የኔ የመጨረሻ የእህል ውሃ ማለት ነው ስላልተፈቀደልኝ ተመለስኩኝ። በዛን ብዙ አማረርኩት እግዚአብሔርን። የምር እኔ ካሜራ ላይ ያያችሁት ብቻ አይደለም። በጣም በቃ ተሰማኝ። ታውቃላችሁ እንትን ነኝ ውስጤ ምንም ነገር የለውም። እና ትንሽም ነገር ያስደስተኛል፣ ትንሽም ነገር ደግሞ ያዝናናኛል። እና በቃ ተሰማኝ በጣም በቃ። ፈጽሞ ያላሰብኩት ነገር ስለሆነ ቁጭ ብላችሁ ስታስቡት ኖርማል ነው ከህይወት መጥፋት ጋር እንትን ስታወዳድሮት እንኳን እኔ ኖርሁ፣ እንኳን እኔ ደህና ሆንኩ ነው የሚያስብለው። ግን ደግሞ ፍላጎታቸውን ስታስበልጡ ደግሞ ነገራቶችን ወደኋላ ኋላ መለስ ሰብላችሁ ስታዩ ደግሞ በቃ ተማረራላችሁና፣ እኔም እግዚአብሔርን እያማረርኩት ለምን እንደዚህ ያልሆነ ለምን እንደዚህ መጀመሪያ ባቅ ኖሮ እኮ መጀመሪያ እንደዚህ እያልኩ ፈጣሪን አማረርኩትና በስተመጨረሻም አብሱ አመመብኝ። ምንም አልሆነችም ነበረ ነበረ ተኝታ ተኝታ ስትነሳ፣ ትኩሳት አላት። ትኩሳት አላት መድኃኒት ልስጣት ስል፣ አይ ትንሽ ቆይ፣ ምናልባት እኮ ለብሳ ስለተኛች ነው አሉኝ ቤተሰብ። በቃ ሽዬ እንትን ስል በቃ ተነስታ ልትጫወት ወጣች፣ ማለት ነው ከልጆች ከዛ ውጭ። አጥፋ እየወደቀች ነው እየተኛች አላውቅም፣ ብቻ በጊዜ በጣም ስለደነገጥኩኝ፣ ሳገለባብጣት አይኗ የለም። ይሄላ ማበረሃል፣ ነይ ማማ፣ ነይ ነይ፣ በሬው ይወጋሻል፣ ነይ ነይ፣ ወ ያስፈራል አምኖ ማያደርግሽ ነህ እና በቃ ሰማይ ምድር ተገለባበጠብኝ። ወይ ለለጀት በቃ አላውቅም ምን እንዳልኩላና በኋላ ካለፈ በኋላ ነው ልብሳችንን እያየሽ አሳዘንሽን እኮ ምናምን ብለዋልኝና፣ ቤተሰብ ነበር ይዘዋት ሐኪም ቤት ሄዱ። አጎቶቻም ነበሩ ሐኪም ቤት ተመረመረ ጀቃ እግዚአብሔር ሊያስተምረኝ ነው። ደሞ ላይ ምንም ነገር የለም ተባለ። ነገር ግን ከአኪም ቤት ወደ አኪም ቤት ሌላ ቦታ ደግሞ ቼክ ስትደረግ ወባ ተገኘባት ማለት ነው። የቆየ በቃ ማለት ከዛም በፊት አሟት ነበር አሉ። እኔ እዛ በሄድኩበት አጋጣሚ ግን ወስደዋት ምንም የለባትም ተብለ ለካ ወባው ተደብቋል። አብሶታይ አብሳለት ተይ ሰውዬ መታሽ መታሽ ማማ መጣ ሰውዬ ጆሮሽን ሊቆርጥሽ ነው ተነሽ አ እና የዛኔ ወባኑ ያመማት አልታወቀላትም። ፓራስታሞል እንትኑን ተሰጥቷታል ፈሳሹን። እና እሱ በእሱ እየተደበቀችው ነው ያለችው። በኋላ ሳይታወቅላት ፌንት በላችብኝ ማለት ነው። ግን አሁን በጣም ደናናት። ከዚህ በኋላ እግዚአብሔርንም አላማርርም። ብቻ እግዚአብሔር የተመሰገነ ይሁን። በህይወቴ ለሚፈጠረው ወደፊትም ለሚፈጠረው አሁንም ለሚፈጠረው እግዚአብሔር ያውቃል። እና በዚህ ምክንያት ነው የጠፋሁት አለ ሁላችሁ ከዚህ በኋላ አልጠፋም ግን በቃ ግራ ገብቶኛል በሶስት ነገሮች ግራ ተጋብቻለሁኝ ውጭ ሀገርም ፍላጎቴ በጣም ሀይ ነው ውጭ ሀገር የመሄድ ፍላጎቴ እንዳያችሁት ነው በቃ ሳውድ ካልሆነ ወደ ዱባይ ወደ ኳተር ወደ ኩዌት ባህሬን መሄድ እፈልጋለሁ ነገር ግን ለዛ ገንዘብ የለኝም አዲስ አበባም ደግሞ አዲስ አበባም ስራ ፈላልጌ ተቀጥሬ መስራት እፈልጋለሁ። ተያዥ ምናምን አለኝ፣ ግን አሁን ያገኘው ስራ 4000 ብር፣ 3000 ብር እንደዚህ ነው። እና ደግሞ ግዴታ ለብቻዬ ነው መኖር ያለብኝ። ገብቷችኋል? ቤት ኪራይ ደግሞ ስጠይቅ 5000 እና 4000 ብር ነው። የልጅ ወተት አለ፣ የልጅ እህል፣ የኔም እህል አለ። ምንድነው አደርገውና ክፍለ ክፍላ ሀገርም ሊሄድ እዛ እንዳልኳችሁ እቃዎችን ሽጬ ሁሉም ነገር ጨራርሽን ነው የመጣሁት እና ወደ ሰፈርም እንዳልሄድ ደግሞ ዩቲዩብም ለመስራት ነገራቶችንም ቻንሶችንም ለመሞከር ሰፈር ከገባው ማለት ዳታም አይሰራም። ከባድ ነው። በቃ ከእናንተ ምን ለያያለው? የጎረቤት ቡና እየዞርኩ እየጠጣው ነው የሚቀረው። እና እንደ ማንም ከተማ ብኖር እንኳን ይቲቤን እየሰራው የሆነ ነገር አደርጋለሁ እንጂ ገጠር ከገባው ኔትወርክ አይሰራም። እኛ ጋር ቀጥታ መስመር ቢሰራም ዋይፋይም ሆነ ዳታ ማይሰራም። ለመደዋወል ለኢሞ እራሱ ከስድስት ሰዓት በኋላ ማታ ከስድስት ሰዓት በኋላ ከቤት ወጣችሁ ቦታ ይመርጣል። እና እንደዛ እያደረጋችሁ ነው ገጠር ላይ ማለት ነው። ለምን ኔትወርክ ዝርጋታ ምናምን ስላሌለ ምንም፣ በተለይ ዳታ ነገር ዋይፋይ ነገር ምንም አይሰራምና ብዙ ጊዜ እንደውም ሰፈር ሲሄድ እጠፋባችሁ ነበር። እና እንደማንም ከተማ መኖር እፈልጋለሁ፣ ግን እንዴት ነው ምኖረው? ማንንም ሳላስቸግር፣ ማንንም እጅ ሳላይ በቃ እሁነት፣ እኔ ከመበደር አስጠልቶኛልአሁን ከማን ጋር የሁሉንም ማለት በሰው ሲኖራችሁ ለሁሉም ነገር የምር አሁን ኔ ሰፈር እራሱን እንደ አያውቁም፣ ወንድሞች የም አያቁም፣ እንደመጣው እናት አባት ም አያውቁም፣ እንደመጣው ከእኔ ከልጃቸው ይሸሻሉ። አደለም ግን በቃ አላረድ ትዳር ይዛቸሁ ልጅ ወልዳችሁ እኔ ምንም ብሆን ምንም አይርቁኝም ጀርባ አይሰጡኝም ግን ገጠር ነው ነ የምባለው። ገጠር ደግሞ ከገባሁኝ እንዳልኳችሁ ከሚዲያው እጠፋለሁ፣ ቢያንስ ለልጄ ለወተት መስሪያ ራሱ ከዩቲዩብ እጠፋለሁና ማደርገው ነገር ግራ ገብቶኛል። እስኪ አንድ ይበሉኝ። በጸሎታቸው በመጀመሪያ በጸሎታቸው አስቡኝ። በመቀጠል ደግሞ ኮሜንት ላይ ይሄን ይሄን አድርጊ እንደዚህ እንደዚህ አድርጊ ብላችሁ ሀሳብ አስተያየታችሁን ስጡኝ። ከዛ ባሻገር በቃ ይሄንን ነው ምላቸው። የራሴ ቤተሰብ ጋር ከሄድኩኝ ከኦንላይን ስለምጠፋ ዩቲቡንም ስለማልሰራ ለዛ ነው የከበደኝ፣ እንጂ እንደ ቤተሰብ የሚያክል ማንም ነገር የለም። ምንም ነገር ቢያደርጓችሁ ቤተሰብ ቤተሰብ ነው፣ በቃ ምናልባት እንዳሰባችሁት ላይሆን ይችላል። ይህን ሁሉ አመት ሰርቼላቸው እንደዚህ እንደዚህ ምንም የሆነ ነገር ብላችሁ ልትሉ ይችላል። ግን ወጣ ወረደም ከቤተሰብ የሚቀርብ ማንም ሰው የለም። እና ነገ ቢያመኝ ሮጬ የሚሄደው እነሱ ጋር ነው። እና ከዚች ቆንጂጊ ጋር ዩቲብ እየሰራው ለመኖር ከተማ መኖር ግዴታ ያስፈልጋል ማለት ነው። ቤተሰብ በዚህ ነገር በሶስቱ ነገር እስኪ ሐሳብ አስተያየት ስጡ። አዲስ አበባ ግን ካራትና፣ ካራትና ከሶስት ሺህ ብር በላይ ስራ ካለ ማንኛውንም ስራ ለመስራት ዝግጁ ነኝ። አገናኙኝ። ተያያዥም አለኝ፣ ምንም ችግር የለውም። በተረፈ ስለምትሰጡኝ አስተያየት ስለምታደርጉልኝ ምክር ስለሁሉም ነገር አመሰግናለሁ። አብስዬ ቻው በያቸው። ቻው ቻው።